በጣም አመሰግናለሁ። እሺ፣ ቅምጥሌ ቆይን አስረዳሽ፣ እንጂ ቆይ እኔ ምን አደረግኩ ባፈቀርኩ? አረ እንደዛ አይደለም። እና እንዴት ነው? ይቅርታ ቅምጥሌ፣ ይቅርታ፣ ይቅርታ ምናምን እንዳትለኝ እሺ። ሲጀመር አንተ ፈልገህ እንጂ እኔ አስገድጀህ እኮ አይደለም። ቆይ ካልፈለክ ሄድ ብዬሃለሁ አላልኩሁም? ብለሽኛ። ታዲያ ምንድን ነው የምትለኝ ህጉ ቆይ ምን ስትለኝ እንደነበር የምር፣ አሁንም አደይን ታፈቅራታለህ አይደል? በጣም ጎበዝ በጣም ጎበዝ። እሺ፣ አረ ቅምጥል ተረጋጊ። አልረጋጋም። ትሰማኛለህ? የመጨረሻ ፈራ ነህ፣ በጣም ፈራ ነህ። እኔ የምትታየኝ እንደዛ ነው። እሺ፣ እንደዚህ የሆናል ብዬ እኮ አልጠበቅኩም። ቅምጥል በጣም ይቅርታ፣ ቅምጥል ይቅርታ። ስለምን ይቅርታ ነው የምታወራው? ቆይ አንተ ያመሃል እንዴ? ደግሞ እኮ ሰማው፣ በደንብ አድርጌ ነው የሰማሁሽ። ለመውደድና ለመውደድ ለማፍቀር ምላሹ የሆነው አይደለም። አደይን ታፈቅራታለህ። አሁን ደግሞ እኔን ስታታልለኝ ነበር ቅምጥል። እንደዚህ አይደለም። ይበቃል። በቃ በቃ። አደይ ጥላሽ ሄደች። ጥላኝ ሄደች። በቃ ማን ነው መቼም አዴይ እንደዛ አታንኳኳ። የት አለች አዴ? አዴ አንቺ አዴ፣ እና ኢላ ከመሄዱ ከምን የውሽ ማሽን አስገባሹ? ዝም በይሽ። ፍቅር ሊሊ፣ እነማን ናቸው እነዚህ? አንቺ ደግሞ ምን ልትሰሪ ነው እዚህ የመጣሽው እ ፍቅር ፍቅር? ናታ፣ እሷ እሷ ናት ፍቅር እኮ ስሟ። ምን ያደርግልኛል? ጆሮሽ አይሰማም እንዴ? ምን ልታረግ የመጣሽ እኮ ምንም ባብሬ ሙት አላደረጉ ምንም። ምን ይሁን ትበትብሻ ፍቅር፣ ሌላ ነገር ሳይፈጠር ሳትዋረጂ እዚ ቤት ውልቅ ብለሽ ውጪ። አልወጣም። ኧረ ተይ ፍቅር፣ እኔ ለወጣ ነው አንቺ ደግሞ ምን ያንቦቀቡቅሻል? እሱ ነው አይታይሽም እንዴ? ፍቅር፣ እኔ የለውበትም ሂጅ። አለሁ ይቅርታ በይ ፍቅር። አንቺም ተከትለሻ ውልቅ ወዴት እንደመሄድ አንቺ አነግርኝ ምሽል ሌ አሁን አደጌት ናት፣ አምጫት አደግ የለችም። ሌሊ ይችሌ ታውቂያታለሽ። ያሰሪ አሰሪ የትዬ ልጅ ናት። ፍቅር ነው ፍቅርታ ነው ስምሽ፣ በሁለቱም ልጠራይ። ትችላለ። ምን ፈልገሽ ነው አደይ? እና ልሌ ያሉበት ቦታ ነው የመጣሁት። አደይ እና ልሌ ደግሞ ዴቭን ወደ ራሳቸው እየሳቡት ነው። ካችሁን አውቃችሁ ከእኔ ጋር ባትወዳደሩ ነው የሚያሻላችሁ። አሁን እኮ ስለ አደይ ምንም የሚመለከትሽ ነገር የለም። ፍቅር እንዴት እንደማይመለከተኝ ያሳያችኋለሁ። አሁን ግን ለጊዜው የምላችሁን ነገር ብታቆሙ ጥሩ ነው። ፍቅር ዝም ብለሻት ትጨርጫሪ። አዴይ፣ ያስወጣሻት እዛ ቤት ከዴቭ ጋር ለመለያየት አስበሽ ከሆነ በጣም ተሳስተሻል። አዴይ ና ዴቭ አይመችም አይለያዩ። እንደውም መንገር ነው የከፈሽላት፣ እንደፈለገ ጊዜ እንዲኖራት ነው ያደረግሽው። አንች ስላልፈለግሽ የእነሱ ፍቅር ይቀራል ማለት አይደለም። እንደውም ከቻልሽ ጊዜሽ ሳይረፍድብሽ እኩያሽን ብፈልጊ ነው የሚሻለው። ሰምተሻለ? ፍቅር፣ ተብያ አዴይ እኮ ዴቭ እኮ አዴይና ያገባትም እማየም አፈልጋትም እሷ አዴይ ለቤተሰባችን አመጥን። መለያታቸው ለማይቀር ነገር አሁን ተስፋ አታድርግ ንገሬት። አንቺ ራሱ ተስፋ አታድርጊ። ዴቭ እንደሆነ የአዴይ ነው እኔ ስላልኩ አንቺ ስላልሽ ወይም አንድ ላይ ለመሆን ስለፈለጉ አይደለም። በቃ ይሄ ፈጣሪ ያለው ነገር ነው። ለምን ሆነ እንዴት ሆነ ብሎ እኛ ሀገር ወካባነት ማፍጠር መሀይምነት ነው። ስለዚህ ተረጋግተሽ ለማሰብ ሞክሪ። ሲጀመር የልቤ ልቤ ሰጥሻት አንቺ ነሽ የደፈረችኝ በአንቺ ምክንያት ነው። ሁለታችሁንም እገላችኋለሁ። እንዲህ እንድታጫውታችሁብኝ አትቀሩም እሺ? ተነጋግረን መግባባት የማንችል ከሆነ በያሁ ውልቅ ብለሽ ውጭ ቆይ። ትንሽ አታፍሪም። በኤላ ቤት ውጭ ስትይ ማፈሪያ ማፈሪያ ነሽ። ላም ይህንን ባህሬሽ ስለሚያቅነው ቱሽ ሄደው። አንቺ ግን አላበዛሽ ሆኑ እን አንተን እኒያን አላነጋገርኩም። ከፍቴ ዘወር በል። ስሚ፣ እስካሁን ዝም ያልኩሽ ኤሊን አክብሬ ነው። ሌላ ትርፍ ወሪያ ካልሽ አይንሽን ነው የምደረግበው፣ አጠፋልሻ ነው እባክህ ቁጭ ብለህ ተራህን የምጠብቀው የሌሊቱ ሽሞና ፍቅር ምን ነው ወሾ እሱም አንድ ቀን ጥሎሽ ይሄዳል የቤት ሰራተኛ የነበረች ተራጋድም ማን ይፈልጋታል ዝም በይ አሁን ውጪ ህጂሌ ህጂ ቀጥ ሌላ ጥፊ ሳይከተልሽ እንዴ ሊሉ አታልቅሽ እንጂ ምነው ምን ሆነሽ ነው

ነው በእኔና ባዩ ባይሹ ትቀናያለሽ እንዴ ደግሞ ምን አስቀናኝ ምናልባት አሹ ከእኔ ጋር ባለው ግንኙነት እየቀናሽ ከሆነ ብዬ ነው ነው ሩታተይ ሮማኔ እኔን ትረዳኛለች ደግሞ ምንም የሚያስቀና ነገር የለም እሱማ ነው አሹ ደግሞ አንተና እኔና አብረን ሆነን ስታይነ የምቀና ከሆነ ብዬ ነው እኮ የመሰለሽን የተናገርሽው አንቺ በቃ ሩታዬ ቪዲዮውን ሰራ ነው። ተጫወትና አይደል? በቃ አንቺ ወደ ቤትሽ ግቢ ሩታ፣ እኔ እና ሮማኔ የምናወራው ነገር አለ። እኔን ሂጂ። አዎ ሩታዬ፣ ሮማኔን እኔ አወራታለሁ፣ ሂጂ። እየተነጋገር ነው እንደዚህ ነው እንዳያሹ፣ እሱማ አይሆንም። ተይ ሩታዬ፣ በቃ እሺ። በቃ አንቺ ደግሞ ዝም ብሎ ጸባይሽ አይቀየር።

ማለቴ አሹ አንተ ሰው በጣም ታምናለህ። እንደዛ ደግሞ መሆን የለበትም። ይች ልጅ አንተና አደይን ችግር ውስጥ የከተቻችሁ ልጅ ናት። አዎ፣ ግን ተመልሳ እኔ ኑ ነው ይቅርታ የጠየቀች እሱን አንተ ታውቃለህ፣ እናንተም ታውቁታላችሁ። ሌላ ነገር ካላችሁ ነገር እንዴ ሩማኔ? ሌላ ነገር ምን ይኖረናል? እሱን እናንተ ታውቃላችሁ። ብቻ እሷ እንዳለችው ቀንተሽ እንዳይሆን አደለ? ወንድሜ አደለ? ምን ያስቀናኛል? እንደፈለጋችሁ መሆን ትችላላችሁ። አሁንም እኮ እየተናደድ ሲኖሩ፣ ሩማኔ ምን ነው? ምን አጠፋው? ምንም አላጠፋህም። እሽ ሩማኔ ካጠፋው ይቅርታ አይንናት። አንቺ አደል? እኛ አንቺን ፍለጋ እንቀዋለላል። አንቺ ከደብ ጋር ፍቅርሽን እየቀጨች ነበር አደል? አልገባኝም ዝም ልሰሪ መጣሽ? አንቺን ፍለጋ ነው። አንቺ ከደብ ጋር ምን አባሽ እየሰራሽ ነበር? ስለዚህ እሱን ልትጠይቂ ነው እዚህ ድረስ የመጣሽው? አዎ። ከደብ አጠገብ እንዳላይሽ ብዙ ጊዜ እየነገርኩሽ ነው፣ ግን አንቺ ብሶብሻል። ትሰሚኛለሽ አደይ? ከዚህ በኋላ ከደብ ፊት እንዳይሽ አልፈልግም። የከፋ ነገር ነው የሚደርስብሽ። ከዚህ በኋላ ከደብ ፊት ባገኝሽ ቆያዴ፣ ምንድነው የሚያልከሰክስሽ እዚህ ውስጥ ምን ትሰራላችሁ? እንዳልገባው ሰው አትሁኝ። ከደብ ጋር ያለሽን ነገር አቋርጭ፣ አቁም አለብሽ። አረ፣ ለቀቁኝ። ምንድን ነው የምታደርጉኝ? ቆይ እናንተ ሁሉ ለአንድ ሴት ነው? ልጅቷን ልገለጠጥሎት ሰሚ። አንቺ እዚህ በኋላ እንዳላይሽ አላልኩሽም ነበር? ይቀር። እስካሁን ከእኔ ምን እንደምፈልግ አላውቅም፣ ግን ከአሁን በኋላ እኔ ናንችን የሚያገናኝ ነገር ምንም ነገር የለምሽ። ቢኖርም ባይኖርም ደግሞ እዚህ በኋላ አዴ አጠገብ እንዳላችሁ አንተ ማን ስለሆንክ አረ የቅድሙ አልበቃ ብሎች ነው ላስታውስሽ እንዴ እሸሄዳለሁ ግን አዴ ሀዴፍ ጋር ያለሽን ነገር የምታቆሚ ከሆነ አቆሚ የማታቆሚ ከሆነ ግን ወደፊት በህይወትሽ ፍረጅ የፈለግሽውን ነገር ማድረግ ትችያለሽ እሺ እንግዲህ የቅምጥል ጓደኛ ደግሞ ለዳይመንድ እየነገረው ነው። ቅምጥልን እንትን ብያታለሁ አስቀይ አስቀይሚያታለሁ እባክህ ቤቷ ድረስ ይደለምንልኝ እያለው ነው። ውድ ቤተሰብ ላይ ሰብስክራይብ እያደረጋችሁ ተከታተ ነው። እንዲህ ድብ እታለም ለሚላ ሴትዮ ማለት ነው ያዴይ ምግብ ላዴይ ብላ ሰርታ መርዙን አድርጋ እንዳመጣችው እና ዴይ ምንም እንዳላደረጉ ሲነግራት አደይን እና አሹን ይቅርታ ጠይቃ አሹን ወደ ስራው እንድመለስ ነግረዋለች ማለት ነው። አሹ ስራ ቦታው ተመልሷል። አሹ የሰራው ስራ እንግዲህ አሹ ከፎከረ በኋላ በር ሲቆረቆር እንግዲህ የታለም የሚሏት ግንባሯን በዱላ ብሏታል ማለት ነው። ውድ ቤተሰብ እንግዲህ በዳግሚያ